ማህሌት ላይ ጀግንነቱን እያሳየ ነው። ማህሌት ዬ ይገባሻል፣ ኒ ቆንጆ ይገባሻል። ስራሽን እጅሽ እናገኘሽው። ሰላም፣ እንዴት ናቸው ድና የተከበራችሁ የዛራ ሙዋዴ ዴቱብ ተከታታዮች እንደወልከሙሉ፣ ሰላም ሁላሻይና ከነገ ገል አልሐምዱሊላ ውዶቼ ቪዲዮ ላይክ ሸር ሰብስክራይብ እያደረጋችሁ ጀምሩት። ማህሌትን እንግዲህ በዚህ መልኩ ክው ብላ ያያ ሰው ማን ነው? ክው ብላለች፣ ቀሽ ወጥ ብላለች ማለት ነው። አይ ጊዜ ጊዜ የጊዜ ጀግና ነው ያለው ብያች የለ እንግዲህ፣ ማህሌት ሀ ሲባል በምሳሌ ላይ የተጫወተችውን ጫወታ የሰራችውን ጉድ የሰራችውን ግፍ ታውቃላችሁ አው ከዛ ደግሞ በውድ ባሏ ላይ በብሩክ ላይ እየሰራችው ግብ በሱ ላይ ከመማገጥ በተማማ ማግጣ ምናምን ምናምን ብቻ ብዙ ታሪክ አልፏል። አሁን ማን እጅ ላይ ይጥላታል? ጋሽ ዝና እጅ ላይ ይጥላታል። እንግዲህ ትናንትና ባለፈው ላይ ቪዲዮ ላይ እንትኑን ሰጥቸዋለሁኝ ብላ ሷ ሄዳ ከሳ ለክስ እሱ እየሌለበት ማለት ነው። ብሩክ የለም እኮ ብሩክ የሌለበት ግን እሷ ሄዳ ወረቀቱን ሰታቸዋለች። ያ ማለት ብሩክ ጫፉን አስይዛቸዋለች ማለት ነው። ይሄን ደግሞ ስታደረግ ለዝና አላማከረችውም። ባለፈው ሲታሰሩ እሷና ኤፍራታ ሲታሰሩ ለምንድ ነው ያልነገርሽኝ እያለ ሲያብድባት ነበረ። አሁንም እሷ እሱ ጋር ከሰራች ለምን አትናገርም? ሁሉን ነገር ለምን ብቻውን ታደረጋለች? ቅብያ ከዛ አሁን ሳትናገር ኤፍራታ ጋር ጥሉ ጥሉ እያሉ ሂደው ያንን ይሳተዋታል ለእነ ቅድስት ማለት ነው። እነ ቅድስት ግራ ገብቷቸው እንደ ምንድን ነው እንዴት እንዴት ሊሆን ይችላል። እሱ ምሥጢር ነው የነገራት ለማህሌት ማለት ነው። ብሮክ ያንን ቤቱን እንዳልሸጠ ልጅቱን እራሱ ያሳከማት፣ በእንደዚህ በእንደዚህ ነው ብሎ ሁሉ ነገር የነገራት ለማህሌት ነው። ምክንያቱም ማህሌት አብራው ስለምሰራ በቃ እሷ እና እሱ ፒስ ናቸው፣ በስራ ጉዳይ ማለት ነው። እና ለዚያ ነው ሁሉን ነገር ነገራት። እሱም ጠፍቷል ሰሞኑን ጠፍቷል። ግን ሰው ብዙ እንደሚፈልጉት ምክንያቱም ወደ ውጭ ዘውህድ ያሉትን መድኃኒት ብዙ ቆሻሻ ቦታ ስለጣለባቸው እንደሚፈልጉት ይነግራት አለ ማህሌት። ሌሎቹ ግን ቤተሰቦቹም፣ ምሳሌም፣ ቅድስትም፣ ወንድሙም መጣ ነሞገስ፣ ምንም የሚያውቁት ጉዳይ ምንም ምንም የለ። ይህንን ፍንጫ መጣው ማን ነው? ጋሽ ዝና ነው። ጋሽ ዝና ደግሞ ይሄን ምንጫ መጣው ስራው ስለሚሰራ ነው። እኔ ጋር የሚሰሩ ሰዎች እያልጅና እንደሚሰራ ሰው እየነግራታል ለማህሌት ማለት ነው። እኔ ጋር የሚሰሩ ሰዎች እንደዚህ እንደዚህ ተገኝቶ ከእኔ በእኔ የማውቃቸው ሰዎች ናቸው የያዙት ይላታል ማለት ነው እና እነሱ ወደ ውጭ ሀገር ይዞ እንዲሄድ ሊያረጉት እኔ የማውቃቸው ሰዎች በቃ አሁን እንግዲህ ምንድን ነው ዝና ውጥር ውጥር እጅሽን ለህግ ስጭ ለህግ ስጭ በቃ ስምሽን ቀይረሽ በቃ ዝና ባላለሁኝ የማህሌት ተላላኪ ነበርኩ ብሎ እና መድብል ሲያንደባልለው ጊዜና እንግዲህ፣ ጀግንነቱን ማህሌት ላይ ተወጥቷል። አንቺ ደደብነሽ፣ አንቺ ጭቅለትሽ አይሰራም፣ አንቺ አንቺ አንቺ እያለ በስድብ እንግዲህ እያከናንባት ነው ማህሌትን። ማለትም ይገባታል። ምክንያቱም ብሩክ እና የሰበቤ ብሎ ይዘዋት ፍቅሬ ማሬ ብሎ ይዘዋት ነበረ። አሁን መላይ ጣላት ሲጥ አርጎ የሚይዘውም እንድ ደግሞ እንዲያገባ ትፈልጋለች። ይሄ ቢያገባት አንድ ቀን ሩሃን ያወጣት የልድ እሱ ሳይወዳት ሉላን ወዶ አግብቶ እንደዚያ ያረጋት እጭን አግብቶ ዋስባችሁታል። ከባድ ነው። እና ውዶቼ ላይክ ሸር ሰብስክራይብ አድርጉ ማለት ይሆ ይህ ከልከል እያለች ዳን ወረቀት ስለነ ቅድስት ተሰጠ ታደርጋቸው ተመልሳ መታ ነው። እንግዲህ ይህ ሁሉ ጉድ የተፈጠረው እነሱን መድብል ሲመጣ ቤት ፖሊስም አመልክቷል። መድብል ከዛ እንደዚህ እንደዚህ ወረቀት ሰጥታ ና ሄደች እኮ እሷ። ምንድን ነው ወረቀቱ ቦታውም አልተሸጥም፣ ምንድን ነው ቤቱም አልተሸጥም፣ መኪናውም አልተሸጠ የሚል ወረቀት። እንዴት እንዴት ሊሆን ቻለ? እንዴት አሳከማ ጠይብ? እያሉ እነሱም አሁን እንግዲህ እንዴት ወደሚለው ከምንም ምንም ታለማወቅ ትንሽ ፍንጭ አግኝተዋል ማለት ነው። እንዴት ነው ያልሸጠው ወዴት ነው ብለው እሷን ራሱ ማህሌትን አፋጠው ይዘው መጠየቅ ይችላሉ። እና ውዶቼ ላይክ፣ ሸር፣ ሰብስክራይብ አድርጉ። እና ሞገስ ግን ተናደደ፣ ደግሞ ሞገስ ግን በቃ ተናደደ። ግን እውነቱንም ነው፣ ምክንያቱም ደውለው ነገሩት። ብሩክ እኮ ቤቱን አልሸጣውም መኪናውንም አልሸጠ። እንዴት አለ እንዴት እኔ አልሞላልኝ አለ ሲለኝ፣ እንዴ ሰጠሁት አለ። እና እሱ አሁን ሞገስ መኪናውን ሽጦ ነው አንድ ነጥብ አምስት የጨመረለት እና ያንን ሁሉ ምንድን ምን አልገባኝም። የምር የብሩክ ጉዳይ ምንም በቃ ሊገባን አልቻለም። እና ብሩክ መጥቶ ሁሉ ነገር ያስረዳን እንዴ አምታተን እኮ። ምክንያቱ ምንድን ነው? ተብሩክ ምንድነው? ተሞገስ ብር ተቀብሎታል። ጨመሁን ቦታውንም ሳይሸጥ ምንድነው ቤቱን ሳይሸጥ እንዴት አድርጎ ልጅቱን አሳክማት? ሽያ ነገር ትፍጥር ግን፣ ለምን ተብሩክ ላይ ለምን ተሞገስ ላይ ብር ወሰድ ይጠይብ? የሞገስን ብር ለምን አልመለሰለትም? ወይም ደግሞ ቆይ ምናምን ወይ ደግሞ ሞልቶልኛል፣ በቃ የሆነ ምክንያት ፈጥሮ ለምን አልመለስለትም? ምክንያቱም ሞገስ ባንኩ ታግዷል፣ ማህሌት ተሰግደበታለች። ትልቅ ችግር ውስጥ ነው ያለው። በዛ ላይ ደግሞ ሞገስ ታንዱ ቦታ አንዱ ቦታ እያንከላከለው ነው። ይሄ ሁሉ ችግር እያለ እሱን ለምን እንደዛ አረገ አላቅም። እና አሁን ብዙ ጥያቄዎች መልስን ያገኛሉ። እችጎበዝ እንግዲህ ሂዳ ስለተናገረች ሲጥ አረጋት ማለት ነው። እገልሻለሽ፣ አንቺ ቀንች፣ አንቺ እንደዛ አርገሽ፣ አንቺ በቃ ኖረሽም አጠቅሚም፣ በቃ አንቺ ባይ ባይ መባል አለብሽ እያለ እንግዲህ የዝና ቁንጠጣ እንደ ዝናው እንግዲህ ሲጥ አድርጓ እንግቷን ይዟታል። እንግዲህ እናንተ ሁለታችሁም ስለማጠቅሙ እንደተያያዛችሁ ባይ ባይ ብትሉ ምንም ችግር የለውም። ምንም ችግር ምን እንዳታስቡ። እናንተ ሁለት ክፉ ስለሆናችሁ፣ አይ ክፉ ሰው ነው ግን ድራማ የሚያደምቀው ስቀልዳችሁ ነው እንጂ ድምቀት ናቸው እነዚህ ምክንያቱም እነዚህ ናቸው እንዲትሆኑ፣ እንደ ክፋታቸው ምናምን እያሉ እንድናያቸው፣ ድምቀት ናቸው ድራማው። ግን ብሩክና ዳጣ መምጣት አለባቸው። ብሩክና ዳጣ የሌሉበት ምሳሌ ድራማ ደስ አይልም፣ የምር ደስ አይልም። መድብል መምጣቱ ጥሩ ነው፣ ግን መድብል ሆይ መድብል፣ እየ ታፈታፍ ብለህ ብሩክን ወንድምህን አምጣው። ብሩክና ቅድስ ምንድን ነው ብሩክና ዳጣ ሲኖሩ ደስ ይላል። አሁን አሁን ላይ ዳጣ መታለች። እንግዲህ ዳጣም ምንድን ነው አንቺ ምናምን እያላት ነበረ። እሷም እረኔ አባታልኝ፣ አባት ብርቅ ሆኖባታል፣ ቤተሰብ ብርቅ ሆኖባታል። እና መድብልም በቃ አንተ ሞገስን ትችለዋለህ፣ ሞገስን ትችለዋል ምንድነው ዝናን ትችለዋለህ ትለዋል በቃ የሆነ ጎበዝ ሰው ስላገኘች ብርቁ ሆኖባታል። ምክንያቱም እስከ ዛሬ ሲያንገላታቸው ስለኖረ እንዲህ እሱ እኮ አንድ ሰው እኮ ማይን ለምናምን እያለች ስለኖረች፣ ዝናን ማነው ሞገስና አዳጣ ዝናን በጣም ሲፈሩ ስለኖሩ እና አሁን ደግሞ ይሄ በቃ ችግር የለም ምንድን ነው ደግሞ እሱ ምናምን ሲላት እንዲህ ዝናን ትችለዋለህ ማለት ነው ትላለችና የሆነ ገርሟታል። ማለት ነው ዝናን የሚችለው ሰው ተገኘ፣ እንዲ ብላል። እንዴት እንዴት የቋቆሰው በቦክስ አፍንጫ ፍንጫው እንዳለው ብታይማ ምን ልትል ነበረ? ባለፈው ብሩክስ የደበድበ ሞ አይታ በቃ ዲስ ብሏታል እኮ አቅራራችሁ እኮ። እና ወደች፣ ላይክ፣ ሸር ሰብስክራይብ አድርጉ። ቪዲዮ አለቀቢ ባይ ባይ።